ሰላም ጤና ስጥልኝ፣ ውድ አድማጮች እህት ወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ በሌላ አስተያየት መጥቻለሁ። ትላንትና ስጠብቁ ለነበራችሁ ይቅርታ፣ ትንሽ ቢዚ ስለነበርኩ ትላንትና አለቀኩም። ግን ዛሬ ያው የትላንትናውንም የዘረኙንም በመቀላቀል አንዳንድ ሀሳቦቼን ከእናንተ ጋር ሼር ለማድረግ መጥቻለሁ። በቅድሚያ እህት ወንድሞቼ በጣም በጣም በጣም ተጨንቃችሁ ለነበራችሁ የሚኪ ወንድማችን መታገት፣ ብዙዎቻችሁ አስባችሁ፣ ብዙዎቻችሁ የጠየቃችሁት የተነጋገርንበት ጉዳይ ነው። በጣም ከሚገባው በላይ በጣም ደስ ብሎኛል። ለው በህይወት ዛሬ አይተነዋል። በህይወት መገኘቱን አይተናል። በጣም ደስ ይላል። በዚህ ላይ እንግዲህ ለወንድማችን ጋዜጠኛ በረከት ከልብ ከልብ አድርጌ አመሰግናለሁ። ሁላችሁም እርግጠኛ ነኝ እንደምታመሰግኑት። በዛም የተነሳ እንግዲህ እስቲ ትንሽ ደግሞ ግጥም ከፊት ለፊት ለቀቅ ያለው በመጨረሻው ደግሞ ወደኋላ ታዳምጡታላችሁ። እንደሚታወቀው ከዛ በፊት ግን እስኪ እስኪችን ቪዲዮ አይተን እንምጣ። የባሰ ሲመጣ የመሳሪያ ድምፅ ሰማሁ እንዳልወጣ ፈራሁ። ጨልሟል ከሚገባው በላይ። ከዛ በኋላ ቀስ ብዬ እንደምንም ስወጣ ማንም ሰው የለም። ከዛ በኋላ ሊያናየዋት ሊያናየዋት እና ትናገሪና፣ ምናም ብላ አስፈራራችኝ። ትናገሪና ማለት ትናገሪና አንድ ሰው እሷ ናት የገደለቻት ብለሽ ትናገሪና በኋላ ምናም ብላ በጣም አስፈራራችኝ። እና ማለት የገዛ ክስቷን በመሳሪያ ገደለች፣ አገኘችኛለች። አዎ ገላ መሪ ተዘራለች። ከዛ በኋላ ጸጥ ብላ ከፍታ በሩን እኔን አስፈራርታኝ ወጣች። ማለት ምንም ነገር እንዳልተፈጠረ በጥይት ገላት ወጣች። አዎ ወጣቸው። በር ከፍታ ወጣች። እሺ ማለት የመሳሪያ ድምፅ የሰማ የህግ አካላት የዛ አካባቢ ሰው ምናምን አልነበረም። በሰዓቱ መሳሪያ ድምጽ ሰምቶ ማንም የመጣ የለም። ማንም አልመጣም ነው። ከዛ በኋላ ከጮኩ በኋላ ሰው ተሰበሰበ፣ ፖሊስ መጣ። ቢያንስን ሰዓት ይሆናል ይሄ ነገር ሲፈጠር፣ ቢያንስ አንድ ስድስት ሰዓት ምናምን ይሆናል። አዎ ከዛ በኋላ ወጥታ ሄደች። እሱ በጣም አስፈሪ ነበረ፣ በጣም ከባድ ነበረ። ትይዛ እዛ ጋ ተዘርረው ነበረ፣ ደማቸው እየፈሰሰ ነበረ? የሁላ ነገር ሲሆን ልጆቹ የሉም፣ ልጆቹ የሉም፣ አያታቸው ጋር ነበሩ። አያታቸው ጋር፣ አያታቸው ጋር ነበሩ። በጣም ነው የሚያስፈራው፣ በጣም ነው። እሺ። ከዛ ማለት ጩኸት፣ ሰዎች መጡ፣ ፖሊሶች መጡ። ምንም የተገኘ ፍንጭ ማስረጃ ምናምን፣ አሻራ ተመረመረ፣ አሻራ ታየ። እኔን እምትናገሪና እናም ብላ አስፈራርታኛለች። ያው ስክሪኑ ተመርምሮ ዘመድ አዝማዳቸው መጣ፣ ያው ልጆቹም መጡ። ከዛ ሊያም ልክ ምንም ነገር እንዳልፈጠረች ሆና ጠዋት እያለቀሰች መጣች እራሷ ለቅሶ እንደ አዲስ እያለቀሰች መጣች፣ ነው እያለቀሰች መጣች። ለፖሊሶቹ ምንም ነገር አልተናገሩ፣ ሙሉ ሰው አልተናገርኩም፣ ፈራ። አያችሁ እንግዲህ የቪዲዮ ውድ አድማጮቼ፣ እቺ ሴትዮ አብራቸው የበላች አሰሪዎቿ፣ መጀመሪያ ሊያ ሰውየውን ተጣልተው ሂዶ እሷነች እርግጠኛን እያስወጋችው ሞተ። ከዛ ደግሞ እንደገና አክስትየዋ የተባለችውን ገደለች። እቺ ሴትዮ ከምታስታውሱ ካላችሁ ከዚህ በፊት እኔ ጊዜ ካለኝ አውጥቼ ያንን የባለፈውን ታሪክ አሰማችኋለሁ። የልያ ጓደኛ የተያዘች ጊዜ ስትናገር ቤቷን የልያን ቤት እንድታሳይ ስትጠየቅ ምንድን ያለች እኔ ማሳየት አሳያችኋለሁ የማሳያችሁን ግን የእሷን ቤቷን ሳይሆን አንድ ሰራተኛ ነበረቻቸው፣ አብራት ያሳደገቻት ሰራተኛ አለች። እሷ ሊያ በእሷ ነው የምትመራው። የእሷን ቤት አውቃለሁ ብላ ነበር። እኔ እንደውም የእቺ ሰራተኛዋን ባገኘኋት እያልኩ እያሰብኩ ነበር። በአጋጣሚ ልጅቷ ስትናገር የሊያ ጓደኛ የተያዘች ጊዜ፣ ከዚህ በፊት ሊያና እኔ ፕሮግራም ይዘን ልንወጣ ስንል እንኳን እሷ አይሆንም፣ አቴጂ ካለቻት ትመለሳለች ከነበርንበት ከተዘጋጀንበት ፕሮግራም ትቀራለች። ያቺን ሰራተኛ ሊያ እንደ እናት ነው የምታያት። ስለዚህ እሷነች ያሳደገቻት እሷ ጋር ነበረ፣ እንደ እናቷ ነው የምታያት፣ በጣም ትሰማታለች። እንደውም ደግሞ እኔ እንደመሰለኝ ብላለች ያን ጊዜ እኔ እንደመሰለኝ፣ እንደውም እሷ ናት የምታዝዛት ሊያን ያቺ ሰራተኛ ተባይዋ፣ እንደ እናቷ የምታያት፣ የምታዝዛት ብላለች። ከዚህ በፊት ወገኖቼ ዛሬ ይቺ ሰው እዚህ ጋ ለነፍሴ ለነፍሴም ብሎ ጨዋታ ነገር የለም። ይቺ ትልቋ ወንጀለኛ ናት፣ ራሷ መጠየቅ አለባት። የልያ ቀኝ የልያ ቀኝ እጅ እንደሆነበረች ከዚህ በፊት ቆየት ባለው ቪዲዮ እርግጠኛ ነኝ ብዙዎቻችሁ ታስታውሱታላችሁ። የሚረሳ ነገር አይደለም። ይቺ ሴትዮ ሜንሽን ሆናለች በዛ ቪዲዮ ላይ። ስለዚህ ሴትዮ ሰምተናል። ይሁ አሁንም ደግሞ ይሄንን ምስኪን ልጅ በነገራችን ላይ እንኳን ደስ አላችሁ ልጁ ለእናቱ ሊመለስ ነው። ወደ እናቱ ሊገባ ነው። ይሄ በጣም ደስ ይላል። ለዛ ልጅ ሰይጣን ሳይገብሩት ቶሎ በጊዜ ልጁ ተገኝቷል። ዞሮ ዞሮ አድማጮቼ፣ ይቺ ሴትዮ ወንጀለኛ ናት። አንድ አይደለም ሁለት፣ ብዙ መጠናት መጠናት መጣራት ያለበት ጉዳይ አለ ስለሷ። ዛሬ እዚህ ጋር ቁጭ ብላ ምንም ነገር አላቅም፣ ምንም ነገር አላቅም፣ ምንም ነገር አላቅም የሚባለው ነገር አይሰራም፣ አይሰራም። እሷን ተባብራ ወንጀሏን ስታስመራ ስትመራ የነበረች እሷ ናት። እዚህ ሰዎችም ጋር የገባችው ያለ ምክንያት አለም። ታውቃላችሁ ፕሮግራምድ ናቸው እነሱ ሁሉ ነገር የሚያደርጉት በቅድ ነው አይደለም። እችም ከቅዱ አንዱ ስለሆነች ነው ከዛ ቤት ወጣ እዚህ የገባችው። ስለዚህ የዚችን ሴትዮ ነገር ነልውል እንደዚህ አፏን ሚላሷ ስለተለሰለሰ እንዳንትን እንዳይሉ እንዳይዘናጉ ለሚያዳምጣት ሰው በጣም የምታሳዝን ምስኪን ምን ነገር ማታቅ የሀገር ቤት ልጅ ነው ምትመስለዋደን እንዳይረሱ አበበም፣ እንደዚህ ነው። በለሰለሰ አንደበቱ ነው እነሱን እንደዚህ ጉዳ ያረጋቸው። ይህንን ነገር እያንዳንዳችሁ ገብታችሁ ትኩረት፣ እንደው የሚረሱት አይመስለኝም። ቢረሱት እንኳን ይሄ ከዚህ በፊት የነበረው ቪዲዮ ወጥቶ ይች ልጅ ሴትዮ፣ ዋናዋ አቀናባሪ፣ የእሷ መሪ አዛዥ እንደነበረች ማስታወስ መቻል አለብን። ያ ቪዲዮ ያቺ ልጅ የእሷ ጓደኛ የተባለችው ስትያዝ እኔ ያይደለውም አንድ ሰራተኛ እንደ እናት የምታያት የድሮ ሰራተኛዋ እናቴ ናት ነው የምትላት ነው ያለች እቺ ልጅ እናቴ ናት የምትላት እቺ መናጢ ገዳይ እችን ሴትዮ እናቴ ናት ነው የምትላት ብላለች ያቺ ስለዚህ እች እናትዮዋ በደም መጠየቅ አለባት እሷን ደግሞ ማምጣት የምችለው እሷ ናት ስለዚህ መለቀቅ የሌለባትም በደም ትኩረት እንዲሰጣት ብዬ ለማለት ነው ይሄን ያልኩት ስቲችን ቪዲዮ ደግሞ አይተንም የእህትሽን እንደዚህ አድርጎ እንዲህ ብለሽ እንኳን አላወራሽይህምን ብሎ ይወራል። ታምራት እንደሚረዳኝ ነው። አይዞሽ እሱ አባት ኖር እኔ እንደ ልጅ ብሎ ኮ ነው የረዳኝ። ሚሊዮን ብር ብሎ ነው ሳቸውን ለመርዳ ስት ሚሊዮን ብር ላከ አካውንት ነው። ማሚ ቆይ ከታምራት ጋር ያለሽ ግንኙነት ምንድን ነው? ምን እያወራች ያለሽ? አይዞሽ አይዞሽ ብሎ ምን ምን የምታይቂው ነገር የለም። ይኸውልሽ ራሔል እኮ የሚፈልጋት ሰው አልነበረም ሲጀመርም። ከራሄል ውጭ ሌላ ፍቅረኛ፣ ሌላ ሚስት ነበረው። በቃ እሷ ስለምትወደው ምናምን እንጂ ብዙ ጊዜ እሱ አይፈልጋትም? ታቂ ነበር ይሄንን። አይ እሱ ማለት ያው ከቅርብ ጊዜ ወዲ ነው ታዳኒ ብሩን እንደላከው በማጫለ አስቲ ላሁንም ድረስ አንቺ ጉዳዩን ታምራት ላይ እንዲጣራ ማድረግ ሲገባሽ አቤል ነው አቤል ነው አቤል ነው አቤል ነው ታያለሽ። ሁሉ እንግዲህ እዚህ ቪዲዮ ላይ እንደምታዩት የሟችናት ከታምራት ይሄን ያክል ለመስማት የሚከብድ ገንዘብ ገብቶላቸዋል። እሳቸው እሱ ልጁ የደም ካሳውን ከፍሏል። ግን ይሁንና አሁንም ቢሆን እኔ እህትየውንም እሳቸውንም እያመንኳቸው አይደለም። ለምን መሰላችሁ? ልጅቷ በሕይወት ብትኖርም የዚህን ያክል ገንዘብ አታሳያቸውም። ስለዚህ እሳቸው በጥቅም ተይዘዋል እርግጠኛ ነኝ። እህትየዋም የምትተባበረውነት መስል እዚህ ግራ ቢጋቡም እኔ አላምናቸውም። ለምን መሰላችሁ? ለልዑል ቀጥታ ጠይቋታል። ይህን ቪዲዮ ስሙ። አንድ ጥያቄ ልጠይቅሽ፣ እህትሽ እርጉዝ እንደነበረች ታውቂያለሽ? ከማን እንዳረገዘች በምን ታውቂያለሽ? ማን እንዳስረገዛት የማን እንደሆነ ልጁ ታውቂያለሽ? የታምራት እንደሆነ አላውቅም። በጣም ጥሩ ተመልካቾች ይፈርዱታል ይህን ነገር። ምክንያቱም ከዚህ ቀደም የአክስቶቻቸውን ልጆች አግኝቻቸው አውርቻቸው ነበር። እነዚያ ሰዎች ደግሞ ብሎኝ የነበሩት ምንድነው ታውቂያለሽ? ካቢል ነው ያረገዘችው ምክንያቱም እነዛም ሰዎች ያሳመኗቸው ነገር አለ። አንቺ ደግሞ እውነታውን የምታውቂ ነገር አለ። አቤል ላይ ነገሮችን ለመጠምጠም እየተሞከረ ነው። ራሔል ስታርፍ ማሜ ነፍሰ ጡር ነበረች። ሊሆን የሚችለው ሰማችሁ። ማርገዟን የነገረችው ከታምራት እንደሆና እንደምታውቅ ተናግራለች። አቤል ሲገባ ግን ካንተን ያረገዘች ብላ ደግሞ አቤልን አፋጣለች። ተመልከቱ እንዴት ግራም እንደሚያጋቡ እነዚህ ሰዎች። ስለዚህ ምንም ቢሆን የሚታመኑ ሰዎች አይደሉም። አሁንም በአይነ ቁራኛ መታየት አለባቸው። ሴትየዋ ወንጀለኛ ናቸው። ምንም ልጃቸውን ቢያጡም ከአሳቶ ከፍሏቸው የሌላ ልጅ ንጹህ ሕይወት ሊያጠፉ እየተዘጋጁ የነበሩ ሴትዮ ናቸው። አጥፍቷል፣ ገድሏል እንኳን ብለው ቢያስቡ መንግስት ነው እንጂ የአንድን ሰው ቅጣቱን የሚከፍለው እነሱ አይደሉም። እሳቸው እነዚህ በአዲሱ ባደራጁት ፕሮግራም ውስጥ ያስገቧቸው ነው ይመስለኝ። እኔ አላመንኳቸውም። በእውነት ነው የምላችሁ። ማንም ሰው ማመን አይገባቸውም። ማንም ሰው በአሁኑ ጊዜ ዛሬ አይተናል። የትርታ ሚዲያ ባቀረበው ወንድሙ የገዛ ልጁ የገዛ ወንድሙን ለእንትኖቹ አሳልፎ እንደሰጠው የሰሬ ቀዳው ምናምን አሳልፎ ለወንበዴዎቹ ተመስገንን ለያዙት ወንበዴዎች አሳልፎ እንደሰጠው እህት ወንድሞች፣ አሁን ጊዜ ማንም ማንም መታመን የለበትም። ስለዚህ እነዚህ የሟች ቤተሰቦችም ማመን እንዳይኖርባቸው ነው፣ በቃ ነው የምለው። እህትየዋም እች ወንበዴ ናት፣ የምታውቀውን ነገር ሁሉ ከዚህ በፊት በጣም ነው የምትወደው፣ በጣም ነው የሚዋደዱ ሲሉ ነበር መጀመሪያ ለልዑል ሲከሱ አቤልን አሁን ግን ዛሬ ስንሰማት ግን እሷናት የምትወደው እንጂ እሱ እንደማይወዳት አውቃለሁ። ሌላም ህይወት እንደነበረው አቃሉ ተመልከቱ። እርስ በራሱ የሚጋጭ ነገር ነው የሚያወሩት። ስለዚህ እነ በእርግጥ እርግጠኛ ነኝ እነሱ ፎከስ ያደርጉበታል፣ ግን መዘናጋት እንደሌለባቸው፣ እኛም ደግሞ ትኩረት ሰጠን አስተያየት መስጠት አለብን። እነዚህ ሰዎች ምናቸውም አላማረኝም ምናቸውም አላማረኝም። ስለተጋለጠ ብቻ ነው እርስ በራሳቸው እንደማይተዋወቁ የሚሆኑት እንጂ እሷ ማቆያ እናትዮ አልነገረችም። እናትዮ አውቃ ልጅቷ ያልነገረች የማይመስል ወሬ ነው፣ እየኖሩበት ከሆኑ በዛ ህይወት ብሩን ተቀብለው እና አይታመኑ። እኔ ማንንም አላምናቸውም። እውነት ነው የምላችሁ። እንግዲህ አድማጮቼ ለዛሬው ይሄንን ነበረ ከእናንተ ጋር ለመዋየ ተቀረብኩት። በተረፈ እንግዲህ ቀሪውን ግጥም አዳምጡልኝ። አስተያየታችሁን በጉጉት እጠብቃለውኝ። ለወንድማችን ለተመስገን፣ እንዲሁም ለሌሎች ጋዜጠኞቻችን ወንድሞቻችን ብዙም አንሰማው ጉዳለ፣ የአሹ ነገር አለ፣ የሶፊ ነገር አለ። ሁሉንም ወንድሞቻችን በሰላም ፈጣሪ ከጎናቸው ሆኖ ይጠብቃቸው። መልካሙ ሁሉ ያሰማን እያልኩኝ በዛሬው በዚህ ይሰናበታቸዋለሁ። በሌላ አስተያየት እስከምንገናኝ ቻው።

ግን በረከት ከነ ቤተሰቦቹ አውቀውት ነበረ እንደማይሆን። ሚኪ ለማግኘት ምንም ሳይሰለች ሚኪ ለማግኘት ምንም ሳይሰለች ደስታ ከላ ነው ደስ

ው ከነበረበት ህይወቱን ሳያስብ ከፍሎ መስዋት እልልል! ደስ ብሎኛል ወገኔ፣ ደስ ደስ ብሎኛል ወገኔ፣ ደስ ይበላችሁ።